አሰላሙ ዓለይኩም ወራሕመቱ ላሂ ወበረካቱ። ቢስሚላህ ራሕማን ራሒም አልሓምዱሊላህ ረቢ ልዓለሚን ወሰላቱ ወሰላሙ አላ ረሱሊላህ። አስያ አላህን ፍሪና፣ ሁሉን ነገር ሽ እንታይና፣ እስቲ የጥሞና የርጋታ ጊዜ ይኖርሽ። ምክንያቱም ወላሂ እየሰራሽ ያለውን ቁጭብልሽ በጥሞና ስታየው የሸይጣንን እርምጃ ኮቴ በኮቴ እየተከተልሽ እንደሆነ ተረጀዋለሽ። ላስታውስሽ ወደ ኋላ አንድም ቀን ከትዕቢት ወጥተሽ እንደማታቂ፣ መቼም አላህ ከትዕቢት ይመልሰን። ካስታወስሽ እኔ ቲክቶክ ስገባ የውን ነገር ተቃወምሽኝና ማናትች ሴት ብዬ ውስጥሽ ገብቼ ሳይ ጸጉርሽን ተገልጠሽ የነበሩትን ቪዲዮዎች ራሱ እዛ ላይ ለቀሽ ኤክስፕላኔሽን ደሞ ሰጥተሻል? እኔ ብለሽ ጀመርሽ እኔ እኔ አይባልም እኮ ስለ ሃይማኖት ነው የሚወራው ሃይማኖቱ ስለሚለው ነገር እንጂ አንቺ ስለምትየው አይደለም መስማት የፈለግ ነው ምናልሽ የድሮ ሁኔታዬና አሁን ያለሁበት የሃይማኖት ሁኔታ ሁለቱም ለንጽጽር እዚህ እንዲቀመጥ እፈልጋለሁ አልሽ በጆሮ ሰምቼሻለሁ አላህ አላ ይመልስሽና እኔ ብሎ ከጀነት የተባረረው ማን ነው ሸይጧን ነው እኔ እያልሽ ከጀነት እንዳትባረሪ ሁለተኛ ሀያትን ታስታውሻለሽ? ሀያት ናስር የተባለችዋን እህት በግል መከሬ ሳበቃ፣ ጥፋቶቿ ግን እየበዙ ሄደው፣ ሸሆቹ እኮ ታሉበት ሆነው ያዩኛል ምናምን የሚል ክህደት ስታስፋፋ ግን ጠቅለል አድርጌ መልስ ሰጠሁባት። አንቺ የሙስሊም ወጣቶች እናት ነኝ ብለሽ ሚዲያ ላይ መቀነትሽን አስረሽ ብቅ የምትየዋ ሴትዮ ምናልሽ ቱም ሰው እንዲህ ነው የሚመከረው። የእኔ እናት ስታሳዝን እንደው ጥሩልኝ፣ እንደው ስልኳን ስጡኝ፣ አንጀቴ ውስጥ ገባች አልሽ። እንደው አላህን አትፈሪም አላህን አትፈሪም? አሁን እንዲህ ነው መቆርቆር የነበረብሽ? ለምኑ ነው መቆርቆር የነበረብሽ? ለሐቁ ወይስ ሀያት በጫማ ጥፊ ላለችው ሐቅ ነቢዩ ሰለላሁ አለይሂ ወሰለም አንቺ የምትነግጅባቸው ታላቁ ነቢይ ምን አሉ መሰለሽ? ረገሙ። ማንን? ወንድ ሆኖ በሴት የሚመሳሰል፣ ሴት ሆኖ በወንድ የሚመሳሰል። አሁንም አልቆምሽም። ሶስተኛ እነ ሙፍቲ እነ ሐሰን ታጁ የመሳሰሉት ሰዎች የጫት ክምር ጎዝጉዘው መውሊድ እናከብራለን ሲሉ፣ ያው እነሱ መውሊድ ሲሉ የሚፈልጉበት እኛ ነቢዩ መሐመድን ስለምንወድ ነው ሲሉ እኛ ደግሞ ምናል ነቢዩ መሐመድን የሚወድ ሰው እኮ ይህን የሚያክል የጫት ክምር ተራ ላይ አይገኝም። ሰለዋት ያወርዳል፣ ሀዲት ይማራል፣ ይማማራል፣ ተውሂድን የበላይ ያደርጋል። ይሄ ነው ሁልጊዜ የምንቃወመው ማለት ነው። አላስቻለሽም፣ አራት አምስት ፖስት። አላህ ያንተን ወንጅል ሸፍኖል። ሲያበቃ ደግሞ ድፍረቱም አልነበረሽም እኮ ለመቃወምም ስም ጠርተሽ ድፍረቱ አልነበረሽም። ለምን? የሚያሳፍር ነገር ስለነበረ ጥብቅና የቆምሽለት ማለት ነው። የሚገባሽን መልስ ሰጠሁሽ። እንደዛም ሆኖ አሁንም አልተመለስሽም። ቲቪ ቲሽ አፍንጫ ላይ ስላለ ድንቄ ምክር። እኔ ያለሁት ካናዳ አልሽ፣ እኔ በጀሃነብ ነበር ያስፈራራሁሽ። ካናዳ የሚኖር ሰው ጀሃነብ አይገባም ወይ? ግን እህቴ፣ ቆይ እኔ አንድ ነገር ልንገርሽ ደሞ። አሁን ስለ ቪዲዮ ሴት ልጅ መቀረጽ ምናምን ደሞ ታወሪና ይቻላል ምናምን ትያለሽ። በአላህ ስም የምጠይቅሽ ደግሞ እንዳትዋሺ ውሸት ደግሞ ሌላኛው መጥፎ ባህሪ ነው ያው የሰይጣን መንገድ ነው በፊልተር ነው ያለ ፊልተር ነው የምትወጭ ምክንያቱም አላሁ ስብሓነሁ ወተዓላ ለነቢዩ ሰለላሁ አለይሂ ወሰለም ሚስቶች ምን አላቸው እናንተን ማናገር የፈለገ ሰው ከመጋረጃው ጀርባ ያናግራችሁ አለ ለምን እናቶቻችን ከመሆናቸው ጋር እነሱም ማግባት ካለማቻላችን ጋር ማለት ነው አንቺ እውነት ይህ እፊትሽ ከለር ነው ወይስ በፊልተር ነው የምትወጩ? አላህ ምን ስላለ መሰለሽ፣ ሴት ልጆች ጌጦቻቸውን በቤቶቻቸው ውስጥ ለባላቸው፣ ለወንድማቸው፣ ለልጆቻቸው፣ ለአባት ልናቶቻቸው ብቻ ላጎቶቻቸው ጭምር ጌጦቻቸውን ያሳዩዋል እንጂ በአደባባይ እንዲህ አይወጣም። ተይ ግዴለሽም አስያ፣ ተይ ተይ። የቂያማ ቀን ያውልሽ እኔም አንቺም ሁላችንም በዚህ ዘመን ያለ ነው አላህ ፊት እንቆማለን። ዋና ደግሞ ትልቁ አደጋሽ ማለት ነው። አልቀራሽም። ለመቅራትም እየሞከርሽ አይደለም ወይ? አረብ አገር የነበርሽባቸው እነዚህ አረብኛዎችን ተጠቅመሽ ቁርአንና ሀዲትል ትፈስሪ ትሞከርያለሽ። ስለ አላህ ባህሪያት ሲመጣ ታጣምምያለሽ። ሁሌ ደግሞ ከጥፋት ጎን ነው ምትቆሚው። ለምሳሌ አላህ ሁለት እጆች አሉኝ አለ ማስረጃ ያ ኢብሊስ ማመና ከአንተ አስጁደ ሊማ ከለቅቱ ቤደይ አንተ ሸይጧን ሆይ አንተ ሰይጣን ሆይ ምን ከለከለህ እኔ በሁለት እጆቼ ለፈጠርኩት አደም ከመስገድ ምን ከለከልኩህ አለ ምን ከለከለህ አለው ለማን ለሰይጣን አሁን አንቺ እዚህ ጋር ስለ አላህ ራሱ አጽድቆ የመጣውን ነገር ትቃወም ያለሽ አደለ ለራሱ ያጸደቃቸው ባት እንዳለው ራሱ ነው ያጸደቀው ማ ነቢዩ ሰለላሁ አለይሂ ወሰለም አጽድቀውለታል። ይሄ ማለት ግን እኛ እሱን እናመሳስለዋለን ማለት አይደለም። እንዴት አለመሆኑን ላስረዳሽ መሰለሽ፣ መላይካዎችን ክንፍ ባለቤት አድርጎ አላፈጠራቸው? ዶሮንም ባለ ክንፍ አድርጎ ፈጠራት። መላይካዎች ያላቸው ክንፍ ከዶሮ ክንፍ ጋር እንዳይመሳሰል የዶሮ ክንፍ የላትም ወይ? የመላይካ ደግሞ ክንፍ ሲባል የተፈለገው እንዲህ ነው ብለን ትርጉሙን እንቀይረዋለን? አንቀይረውም። ለመላኢካዎች የሚገባቸው የእነሱ ልቅና የመጠነ ክንፍ አላቸው። ሁኔታው ምን ይመስላል አናቅም። ለዶሮ ደግሞ በአይናችን ያየነው ክንፍ አላት። ለወፎችም በአይናችን ያየነው ክንፍ አላቸው። ስለዚህ አላህ ያጸደቀውን አጽድቆ ማለፍ ነው። አንቺ ግን ሁል ጊዜ ፍልስፍና ላይ ተወድቂያለሽ። ግን እኔ እስቲ እውነት አንድም ትቢት የለብኝም ካልሽ አንዲት ጥያቄ ብቻ ጠይቅሻለሁ። በአላህ ስም አንዲት ጥያቄ ጠይቅሻለሁ። አንቺ ጥብቅና ምትቆሚላቸው እነዚህ ሽርክ የሚሰሩት ቢድአ የሚያስፋፉት ሰዎች መውሊድ የሚያከብሩት ማለት ነው፣ ምን ይላሉ መሰለሽ። በአላህ ስም ስሚ፣ ትዕቢት ይቅርብሽ። በነገራችን ላይ ከልጆቼ ውስጥ አንዷ ቅመም አስያ ትባላለች። አንቺ የሚያዝሽውን ስም ማለት ነው። ማንን አስቤበት? አላህ የሚያከብራትን ያችን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 ላታቂውም ትችላለሽ። ሁለተኛ የሀድራ ሰው ነኝ ካልሽ ደግሞ በጥሩ ስለምትፈስር ይላቸው። አቡል ጀበል ማለት የሼኽ ዒሳ የሼኽ ቃጥባሬ ልጅ ነው። አቡል ጀበልን አስመልክቶ ምን ይላሉ? ድሮ የሰራውን እስቲ ጉድ እንንገራችሁ። የአደም ጭቃ ነው እጁን ያጠቆረው። አደም ሲፈጠር የተፈጠረበት ጭቃ እጁ ላይ እኮ ምልክት አውጥቶበት ነው የአቡል ጀበል እጅ የጠቆረው ይላሉ። ያም አይነት እኮ ነው የሚታየው። በእግሩ እግሩ ላይም እኮ የነበረበት እኮ ጥቁር ምልክት ልክ እንደዛው ነው። ዋና ረጋጭ ነበር። ደባልቆ አፈሩን አደም የተፈጠረበትን ጭቃ ሲያቦካ የነበረው አቡል ጀበል ነው ይላሉ። እሺ፣ እንደው በአላህ ይሆንብሽ አንቺ ጥብቅና ምትቆሚላቸው እነዚህ መውሊድ የሚያከብሩት ሰዎች ይኸው ትልቅ ጥያቄ እየጠየኩሽ ነው። ለነብስሽ ቃል ግቢ ትዕቢተኛ ነኝ ወይስ አይደለሁም የሚለውን ዛሬ ፈትሺ። ይሄው እነሱ ከአደም በፊት ሰው አለ አቡል ጀበል የሚባል እያሉ ነው። ስለዚህ ስትናገር ይሰምተንሽ አናቅ አላህ ስለ ራሱ ያጸደቀውን ግን ስትቃወሚ ሌት ተቀን፣ እነዚህ ጫት የሚቅሙ ሽርክ የሚሰሩ ቢዳአ ላይ ያሉ ሰዎችን ደግሞ ጥብቅና ስትቆሚላቸው ሌት ተቀን። አሁን ደግሞ እናጋባለን ብለሽ ቲክቶኩን እያመስሹ እንደሆነ ሰምቻለሁ። እባክሽን ይኸው ከፊታችን አስር ውድ ቀኖች አሉ። ተመለሽ ወደ አላህ። ትክክለኛ አምልኮ ሥሩ፣ ትክክለኛ አምልኮ ስሪ። እንዲህ አይነት ቆሻሻ ነገሮችን እርግፍ አድርገሽ ተይ። ባለቤትሽ ውጭ ዜጋ ነው ስለዚህ ምን አድርጊ